አርእስተ ዜና የአብነት ትምህርት ቤቶችን የምግብ ዋስትና ማረጋገጥ የሚቻልበትን መንገድ ተግባራዊ ከማድረግ አንጻር ልዩ ልዩ ስራዎችን ማከናወን የሚገባ ተገለጸ። ማህበረ ቅዱሳን ምዕመናን የሁዳዴን ጾም በመንፈሳዊ አገልግሎት እንዲያሳልፉና የእግዚአብሔርን ቃል እንዲያደምጡ ልዩ የትምህርት ወንጌል ጉባኤ አዘጋጀ። ሰላም እግዚአብሔር ከሁላችን ጋሩን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን የዕለቱን አብይ ዜናዎቻችንን ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማደርገው ዲያቆን መኮንን ለማ ነኝ። አብራችን ቆዩ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በምኩራብ ተገኝቶ የተቃወመውን አብያተ ክርስቲያናትን የሸቀጥ ቤት የማድረግ ተግባር በዘመናችን በአንዳንድ አጥቢያዎች ላይ እየተስተዋለ መምጣቱ ተጠቆመ። ይህንን ተግባር ለማስቆም የሁሉም ኃላፊነት ሊሆን እንደሚገባም ተመላክቷል። ተመስገን ፍቃዱ ዝርዝራለሁ ጌታችን ኢየሱስ ክርስቶስ ወደ ምኩራብ በመግባት ማስተማሩና በምኩራብም የሚሸጡ የሚለውጡ ነጋዴዎችን በማስወጣት ቤተ መቅደሱን ማጽዳቱና ቤቴ የጸሎት ቤት ትባላለች ብሎ ማስተማሩም የማይዘነጋ ነው። ይሁን እንጂ ይህ ያልተገባ ተግባር በዘመናችን አለመቀረፉን መጋቢ ሐዲስ መሠረት አንባው ይናገራሉ። እንግዲህ በምኩራቡም ከቤተ መቅደሱ ያሉ ጀምረውት ነው ያ ሁሉ ወደ ገበያነት ሙሉ ለሙሉ ወደ ቤተ ምክራቡ ሊገለበጥ የቻለው። አሁንም ልክ የሸቀጥ ቤት እየሆነ ነው የሚታየው። በተለይ ቤተ ክርስቲያን ሊስም ሊጸልይ ሊያስቀድስ ከሚሄደው ሕዝብ ጋር ሸቀጦቹ አሁን ሲበዙ ይታያሉ። እጣኑን፣ ዘቢቡን እየገዙ የሚገዞች እነሱ ይገዛሉ ተብሎ ይጀመራል። ከዚያ እንደገና ያጥለቀልቁታል። ምክንያቱም አካባቢው ቤተ መቅደሱ ዙሪያውን የሸቀጥ ቦታ ከመሆኑ አንጻር ማለት ነው። መጋቤ ሚስጥር ፍሬው ዋለ በበኩላቸው ክርስቲያን የመንፈስ ቅዱስ ማደሪያ በመሆኑ ውስጣችንንም ልናጸዳ ይገባል ብለዋል። አሁን ቤት የተባለው እኮ ሰው እኮ ጭምር ነው። የጸሎት ቤት የመንፈስ ቅዱስ ማደሪያዎች እንደሆናቸው አታውቁምን እንዳለው የመንፈስ ቅዱስ ማደሪያ አንድ ክርስቲያን የመንፈስ ቅዱስ ማደሪያ ሆኖ መንፈስ ቅዱስ ውሸተኛ ላይ አይቀመጥም። እኛንም ደግሞ እኮ ከመንግስተ ሰማያት የሚያስወጣ መሆኑ እንደ በሬዎችን አላሞችን ብቻ ገረፋቸው አስወጣቸው አይደለም በብኩራቡ ላይ ቤተ መቅደስ የተባለው የእኛ ሰውነትም ክፋትና ካለው ከመንግሥተ ሰማያት የሚወጣ መሆኑንም እኛንም ራሳችን ማጽዳት እንዳለብን የእኛም ቤተ መቅደስ የእግዚአብሔር ቤተ መቅደስ ስለሆነ ውስጣችን መንጻት አለበት። በመጨረሻም የክርስቶስን ትምህርት ልንኖረውና ልንተገብረው ይገባል በማለት መጋቢ አዲስ ያሳስባሉ። በትክክለኛ እኛንም ዛሬም ከምኩራቡ የምንወጣበት በደላችን፣ ጥፋታችን፣ ክፋታችን ወይም ክፉ ሥራችን ወይም ስህተታችን ካልተመለሰ ካልተስተካከለ ከምኩራቡ የምንወጣ መሆናችን አምነን ተስተካክለን በምኩራቧ እንድንኖር በቤተ መቅደሱ እንድንኖር ቤተ መቅደሱን አገልግለን በቤተ መቅደሱ ፍጻሜያችንን በቤተ መቅደሱ ሲሆን ነው የሚያምረው እና ክርስቶስን ለብሰነው ክርስቶስን ሁነነው በሕይወት ገልጸነው ልንኖር ይገባል። ማኅበረ ቅዱሳን ምዕመናን የሁዳዴ ጾምን በመንፈሳዊ አገልግሎት እንዲያሳልፉና የእግዚአብሔርን ቃል እንዲያደምጡ ልዩ የትምህርት ወንጌል ጉባኤ አዘጋጀ። ትምህርቱ ከገዳማት በመጡ መነኮሳትና በሊቃውንት የሚሰጡ ሲሆን በጉባኤም ላይ ማኅበረ ቅዱሳን በገዳማትና አብነት ትምህርት ቤቶች ላይ ስለሚሰራው ስራ የግንዛቤ ማስጨበጫ ይሰጣልም ተብሏል። ቤተማርያም ተምትሜ መርዓ ግብሩ መጋቢት 7 ቀን 2017 ዓ ም በቅድስት ስላሴ ዩኒቨርሲቲ አዳራሽ የሚካሄድ ሲሆን ዝግጅቱ የሚካሄድበትን ዓላማ ዲያቆን ደረጀ ጋርደው እንዲህ ይገልጹታል። ዓላማው አንደኛው አብይ ጾም እንደሚታወቀው አብይ ጾም ነው። በዚህ አብይ ጾም ደግሞ ሰው ሁሉ ወደ ህሊናው የሚመለስበት ከፈጣሪው ጋር የሚገናኝበት መልካም ስራ የሚሰራበት ሰዓት ስለሆነ ሰው ወደ እግዚአብሔር ተመልሶ የእግዚአብሔርን ቃል እንዲመገብ የህይወትን ቃል እንዲሰማ የወንጌል አገልግሎት ነው። መጽሐፍ ቅዱስ ያው ትምህርት ወንጌል ነው የሚሰጠው። ሁለተኛው በዚህ አጋጣሚ ደግሞ ማህበረ ቅዱሳን በገዳማትና አብነት ትምህርት ቤቶች ላይ እየሰራ ያለውን ስራዎችን ምእመኑን እንዲገነዘብ ነው። ዲያቆን ደረጃ አክለውን በዚህ የመንፈሳዊ ጉባኤ የሚሳተፉ አካላትና በጉባኤው የተዘጋጁ መርሃ ግብሮችንም ተናግረዋል። በዚህ መርሃ ግብር ላይ የሚከናወኑ መርሃ ግብራት እንግዲህ አንደኛ ያው ጸሎተ ወንጌል በገዳማውያን በመጡ አባቶች ይከናወናል። ከዛም ትምህርተ ወንጌል ከጉባኤ ቤት በመጡ ሊቃውንት የሚሰጥ ይሆናል። ከዚያም ደግሞ ማህበረ ቅዱሳን እስካሁን በገዳማትና አብነት ትምህርት ቤት ላይ ሲያከናውናቸው የነበሩ ተግባራት፣ የተገኙ ለውጦች ዘጋቢ ፊልም ይቀርባል። በመጨረሻ በዝግጅቱ ላይ የሚመጡ ምእመናን በገዳማትና በአብነት ትምህርት ቤቶች ዙሪያ ሊኖራቸውና ሊያደርጉ ስለሚገባ ድጋፍ ከዝግጅቱ በቂ እውቀት ያገኛሉ ሲሉም ዲያቆን ደረጃ አክለዋል። አቅሙ የፈቀደ ሌላ መርሃ ግብር ያለያዘ ሰው በመርሃ ግብሩ ላይ እንዲገኝ፣ ይህም መርሃ ግብር ደግሞ የሰማ ሰው ለሌሎቹ ለወዳጅ ዘመዶቹ መልእክቱን በማስተላለፍ ሁሉም ምእመን በእለቱ እንዲገኝ ጥሪያችንን በእግዚአብሔር ስም እናስተላልፋለን። ጾም፣ ጸሎትና ስግደትን ቅድስት ቤተክርስቲያን ባስቀመጠችልን ስርዓት መሰረት ልናከናውናቸው እንደሚገባ ተጠቆመ። በቅድስት ቤተክርስቲያንና በሀገራችን ሰላም ይሰብ ዘንድ አብዝተልን ጾም እንደሚገባም ተጠቁሟል። ራሄል ወዳጂ ዝርዝር አላት። የቅድስት ቤተክርስቲያናችን ትጥቆች የሆኑት ጾም፣ ጸሎትና ስግደት ጠላታችን ዲያብሎስን ድል የምናደርግባቸው መሳሪያዎች ናቸው። ሆኖም ሁሉም የራሳቸው የሆነ ስርዓት አላቸው የሚጾም ሰው ይጸልያል። የሚጸልይ ሰው ይሰግዳል። የየራሳቸው ግን ስርዓት አላቸው። ምናልባት የቤተ ክርስቲያናችን ስርዓት የጾም የራሱ ሰባት አጽዋማት አላቸው። የቤተክርስቲያናቸው አንዱ ስርዓት ነው። ጸሎትም አንድ ክርስቲያን የሚጸልይበት በቀን ሰባት ጊዜ ይጸልያል። ፈጣሪውን እግዚአብሔር ልዑል እግዚአብሔርን የሚያመሰግንበት ስለሆነ የሚጸልይ ሰውም ከመጸለዩ በፊት ይሰግዳል። እነዚህ ሶስቱ ጾም፣ ጸሎት፣ ስግደት እንደ ባንድ የተያዙ የተሰናሰሉ እና የተጋመዱ ናቸው፣ አይለያዩም። ጾም የእግዚአብሔር የምሕረት እጆች የሚዘረጉበት በመሆኑ በመጾም የምንወደውን ነገር በሙሉ ለእግዚአብሔር ልንተው እንደሚገባም ነው መጋቢናው ሰናይ የሚናገሩት። ጾም ማለት ሰው ከመብልና ከመጠጥ ወይም ከስጋ አስተዋጽኦ ነገር ብቻ የሚከለከለው አይደለም። ሰው ሲጾም የሚወደውን ነገር ሁሉ ለእግዚአብሔር መተው ነው። አንደኛ አንድ ክርስቲያን ሲጾም ለእግዚአብሔር ያለውን እግዚአብሔርን እናከብረዋለሁ እግዚአብሔርን እንወደዋለሁ የሚል አካል የሚገልጽበት የፍቅር መገለጫ ነው ጾም። በጾም እግዚአብሔር የምሕረት እጆች ይዘረጋሉ። በጾም በሀገር ላይ የታወጀ መዓትና መቅሰፍት መዓት ይርቃል። ያው ሰብአ ነነዌን እናያለን። በሁሉ መጽሐፍ ብዙ ነገር እንደሚያስረዳን ጾም ትልቅ ነው። የስም የተዋሰቶቻችን በአጠቃላይ ሊጾሙ ይገባዋል፣ በጾም ወቅት ማለት ነው። ለቅድስት ቤተክርስቲያናችንና ለሀገራችን ዘላቂ ሰላም አብዝተን ልንጾም እንደሚገባም መጋቢ መልእክት አስተላልፈዋል። እንግዲህ አባቶቻችን በዚህ በአንቀጽ ጾም በፍትሐ ነገሥት ሲነግሩን ወዘስ አፈድፈደ ጾመ ዘተሰራ ይፈደፍድ ሴቱ፣ ከታዘዘው በላይ አብዝቶ ቢጾም አንድ ጿሚ ማለት ነው ከታዘዘለት የቤተክርስቲያናችን እየራሱ ስርዓት አለው አሁን የያዝን ጾም እስከ 12 ሰዓት እንጾማለን። ከቅድስት ጀምረን እስከ ኒቆድሞስ አርብ ድረስ 11 ሰዓት የአሁኑ 12 ሰዓት ይጾማል። ከነዚህ በበለጠ አንድ ጾዋሚ አትርፎ ቢጾም ከታዘዘ በላይ ዋጋውም የበለጠ ነው፣ ክብሩም የበለጠ ነው የሚያገኘውና በዚህ ጊዜ ደግሞ ባለንበት ወቅት ላይ ቤተ ክርስቲያናችንም አገራችንም ሰላም እንድትሆን አብዝተን መጾምና መጸለይ ይኖርብናል። ቤተክርስቲያን ምዕመናንን ለጸሎት የሚያተጉ ስራዎች ልትሰራ እንደሚገባ ተጠቆመ። በመካነ ሰማየት ቅዱስ ቂርቆስ ቤተክርስቲያን የውሉደ ብርሃን ሰንበት ትምህርት ቤት ምእመናንን ለጸሎት የሚያተጉ ስራዎችን እየሰራ እንደሚገኝም ተመላክቷል። ዲያቆን ኤርሚያስ ደባፍ ተጨማሪ ያለው የጸሎትን አስፈላጊነትና አገልግሎት በቃል ከማስተማር ባሻገር በተግባር የተረዱት የውሉደ ብርሃን ሰንበት ትምህርት ቤት አባላት ምእመናንን ለጸሎት የሚያተጉ ስራዎችን ለመስራት ያነሳሳቸው ጉዳይ ምን እንደሆነ ያብራራሉ። ትልቁ ነገር ምንድነው? ሰዎች በማንኛውም ሰዓት ወደ ቤተክርስቲያን በሚመጡበት ሰዓት የእለት ውዳሴ ማርያምን ማንበብ የሚፈልግ ሰው ማድረስ የሚፈልግ ሰው እንከን እንዳያጋጥመው ምን አገኛለሁ ኬታ ንባለው የሚለውን ነገር እንደ ሀሳብ ወይም እንደ ችግር እንዳይዘው ከሚል አንጻር ነው። ወደዚህ የገባ ነው ማለት ነው። ሌላኛው አስበን የተንቀሳቀስ ነው ምንድን ነው፣ ሰርክ ጉባኤ ሲደረግ የሰርክ ጉባኤ መክፈሻ ጸሎት አለ እና ውዳሴ ማርያም በሚደርስበት ሰዓት ላይ በዋነኛነት ምእመናን ቆመው ከአውደ መረቱ የሚተላለፈውን የጸሎት ስነስዓት ይከታተላሉ እንጂ በራሳቸው መጻሕፍትን ከፍተው አብረው ጸሎት አያደርጉም ማለት ነው። ይሄ ብዙ አጥቢያ ላይ የሚስተዋል ልምድ ነው ማለት ነው። እና ይሄንን ለመቅረፍ ምእመናን አብረው ቆመው ከአውደ ምሕረቱ የሚተላለፈውን የጸሎት ስነ ስርዓት አብረው እነሱ መካፈል እንዲችሉ ቃላቱን በመድገም የሚገኘውን በረከት ማግኘት እንዲችሉ በማሰብ በዚህ ተነሳስተናል። ምንም እንኳን አገልግሎቱ ከተጀመረ አጭር ጊዜያትን ቢያስቆጥርም ምዕመናንን ለጸሎት በማትጋት ረገድ ትልቅ ድርሻ እንዳለው ያነሱልን አገልጋዮቹ በቀጣይ ምን እንደታቀደም ገልጸውልናል። ምዕመናን መንፈሳዊ ሕይወታቸውን የሚያጠነክሩባቸው፣ መንፈሳዊ ትሩፋትን የሚያፈሩባቸው፣ እራሳቸውን የሚገመግሙባቸው የተለያዩ ጽሑፎችን በማዘጋጀት በሰንበት ቱ በተለያየ ጊዜ የሚታተሙ ብሮሸሮች፣ መጽሔቶች አሉና እነዛን ብሮሸሮች መጽሔቶች፣ ብሎም ደግሞ መንፈሳዊ መጻሕፍትን በማሰናዳት እንዲሁ ሳጥኑንም ከፍ አድርጎ በመስራት መጽሕፍትን በማድረግ ምእመናንን በደንብ ግንዛቤ እየሰጠን እንዲጠቀሙና ቃለ እግዚአብሔር እንዲያነቡ መንፈሳዊታቸውንም የተሻለ እንዲያደርጉ ለመስራት እንሞክራለን። የደብሮ ስብከተ ወንጌል ክፍል ኃላፊ መምህር ጽጌ ፋንታው በበኩላቸው ለጉዳዩ ትኩረት በመስጠት በጋራ እንደሚሰሩበትም አሳውቀዋል። ይህንን መልካም አገልግሎት ስብከተ ወንጌሉ እንግዲህ ድርሻው ስብከተ ወንጌሉም ስለ ጸሎት መናገርና ለምዕመኑ ስለ ጸሎት አውደ ምሕረት ላይ ብቻ እንደው ዝም ብለን ስለ ጸሎት ብቻ ምዕመኑን ከምናስተምረው ይህንንም ግንዛቤ እንድናስጨብጠው የኛም ግዴታችን ነው። እንደ ስብከተ ወንጌል ኃላፊነት ይሄ የጸሎቱ አገልግሎት ወደፊት ተደራሽ እንዲሆን የኛም ጥረት በእቅድ ውስጥ አስገብተን እንደግፋለን፣ አብረን እናስኬዳለን። ከነሱ ጋር ቁጭ ብለን በመነጋገር የበለጠ ስራ እንሰራለን ብለን እናስባለን። የአብነት ትምህርት ቤቶችን የምግብ ዋስትና ማረጋገጥ የሚቻልበትን መንገድ ተግባራዊ ከማድረግ አንጻር ልዩ ልዩ ስራዎችን ማከናወን እንደሚገባም ተገለጸ። በተለያዩ ቦታዎች የሚገኙ የአብነት ትምህርት ቤቶች በአሁኑ ሰዓት በዋናነት እየተበተኑ ከሚገኙበት ምክንያት አንዱ ረሃብ ሲሆን ይህን ችግር መፍታት ለነገ የማይባል ጉዳይ አለመሆኑም ተመላክቷል። ቤተማርያም ተምትሜ ገዳማትና አብነት ትምህርት ቤቶች የቤተ ክርስቲያናችን የሕልውናዋ እስትንፋሶችና የውስጣዊ ቁመና መገለጫዎቿ ናቸው። ይሁን እንጂ እነዚህ የአብነት ትምህርት ቤቶች በአሁኑ ሰዓት በበርካታ ችግሮች እየተፈተኑ የሚገኙ ሲሆን ከእነዚህ መካከል ረሃብ አንደኛው ነው። ታዲያ ይህንን ችግር ለመፍታት የተለያዩ ሥራዎች መከናወን እንዳለባቸው ከጣቢያችን ጋር ቆይታ ያደረጉ የዘርፉ ባለሙያ ተናግረዋል። ከዚህ በፊትም ተማሪዎች ትምህርታቸውን የሚያስኬዱት ለምነው ነው። በእንተ ስማ ለማርያም ብሎ ነው የአካባቢ ምእመናን። አሁን ያን ለማድረግ የሚቻልበት ሁኔታ አይደለም ያለው። እዚ አካባቢ ያሉ ማህበረሰብ፣ ምእመን፣ የአካባቢ ምእመን በእንተ ስማ ለማርያም ለሚሉ የአብነት ተማሪዎች ምግብ የሚሰጥበት ሁኔታ አይደለም ያለው እና ትምህርት ቤቶቻችን ያሉ ጉባኤ ቤት ላይ ያሉ ተማሪዎችን ነገ እንዳናጣቸው አገልጋይ እንዳናጣ በምግብ ሰፖርት ማድረግ ያስፈልጋል አሁን ላይ። ስለዚህ ምግባቸውን በየትኛውም መንገድ ቢሆን ድጋፍ ማድረግ ያስፈልጋል የሚለታሉ ባለሙያው። አክሎም የአብነት ተማሪዎች በምግብ ዋስትናቸውን ማስጠበቅ ከተቻለ እየተበተኑና እየተዘጉ የሚገኙ ጉባኤ ቤቶች ዳግም ወደ ቀደመ ክብራቸው እንዲመለሱ ማድረግ ይቻላል ብለዋል። በየትኛውም መንገድ ቢሆን የትኛውም ሰፖርት ማድረግ የሚችል አካል እነዚህን ትምህርቶችን ሰፖርት ማድረግ ያስፈልጋል ማለት ነው። አሁን በጉባኤ ቤት ደረጃ በመሰረታዊነት የሚያስፈልገው አሁን መጠለያ ያስፈልጋል፣ ምግብ ያስፈልጋቸዋል፣ ልብስ ያስፈልጋል፣ መጽሐፍቶች ያስፈልጋሉ። ግን ከምንም በላይ አብዛኛው ጉባኤ ቤት የረሀብ ችግር አለበት። አሁን የቀለብ ችግር አለበት። አብዛኛው ጉባኤ ቤት ደግሞ ቀለቡ ነው ትን የሚያደርገው ተዘዋውሮ ለምን ነው አሁን ቅድም እንደነገርሁ አሁን ላይ ያን የሚያደርጉበት ሁኔታ ላይ አይደለም ያሉት። የቅድስት ቤተ ክርስቲያን የህልውና ምንጭ የሆኑት ተቋማት የምግብ ዋስትናቸው እንዲረጋገጥ የሚመለከቱ አካል ሁሉ የበኩሉ ሊወጣ እንደሚገባም ተጠቁሟል። በየትኛውም መንገድ ቢሆን የትኛውም ሰፖርት ማድረግ የሚችል አካል እነዚህን ትምህርት ቤቶችን ሰፖርት ማድረግ ያስፈልጋል ማለት ነው። አሁን በጉባኤ ቤት ደረጃ በመሰረታዊ የሚያስፈልጉ አሁን መጠለያ ያስፈልጋል፣ ምግብ ያስፈልጋቸዋል፣ ልብስ ያስፈልጋል፣ መጽሐፍቶች ያስፈልጋሉ። ግን ከምንም በላይ አብዛኛው ጉባኤ ቤት የረሃብ ችግር አለበት። አሁን ላይ የቀለብ ችግር አለበት። አብዛኛው ጉባኤ ቤት ደግሞ ቀለቡ እንትን የሚያደርገው ተዘዋውሮ ለምን ነው አሁን ቅድም እንደነገርሁ አሁን ላይ ያን የሚያደርጉበት ሁኔታ ላይ አይደለም ያሉት። በቅድስት ቤተክርስቲያን ስርዓት በአሰራሩና በአገልግሎቱ ህማማተ ክርስቶስን የሚያሳየው ከበሮ በአብይ ጾም አገልግሎት እንደማይሰጥ ይታወቃል። ይህ የሆነበት ምክንያትና ምስጢሩ ምንድን ነው ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ተከታዩን ዘገባ አሰናድቷል። ተከታትለን እንመለስ። ንዋየ ማህሌት ከሆኑት ውስጥ አንዱና ጥልቅ ምስጢራትን የሚናገረው ከበሮ በቅድስት ቤተክርስቲያን የሚሰጠውን አገልግሎት መምህራን ቤተ ክርስቲያን ያስረዳሉ። ታቦታትን ብናከብር ያለ ከበሮ ልናከብር አንችልም። በብሉይ ኪዳን ታቦተ ጽዮን ከአንድ ቦታ ወደ አንድ ቦታ ስትሄድ በከበሮ ነው። ታቦቱን የሚያጅቡ የሚያገለግሉ በከበሮ ነው። ስለዚህ ከበሮ ከሌለ በእግራችን ማሸብሸብ፣ በእጃችን ማጨብጨብ፣ በአንደበታችን እልል ማለት የምንችለው ከበሮ ሲኖር ነው። ከዚያ ውጭ ግን ሌሎቹ ሻቦች ከከበሮ ጋር ካልሆነ ሊሆኑ አይችሉም። አስፈላጊነቱ በመጽሐፍ ቅዱስ የተጻፈ ነው። በመዝሙር 150 ቁጥር አራት ላይ ሰብሕዎ በከበሮ ውበት ውሴት ደስ ተሰኝታችሁ ከበሮ እየመታችሁ አመስግኑ ተብሎ ስለተጻፈ ከበሮ አስፈላጊነቱ በቤተ ክርስቲያን የሚቆም አደለም እስከ ዕለተ ምጽአት የሚቀጥል ነው። በብሉ ኪዳንም የነበረ አሁንም ያለ የሚቀጥል ነው። ታዲያ በቅድስት ቤተ ክርስቲያን ይህን ያክል ታላቅ አገልግሎት ያለውና ማማተ ክርስቶስን የሚናገረው ከበሮ በአብይ ጾም አገልግሎት የማይሰጥበት ምክንያት ምንድን ነው ስንላነሳ ነው፣ ጥያቄም መምህራኑ ምላሽ አላቸው። ጾሙን የጾመው የጾሙ ባለቤት መድኃኔ ዓለም ኢየሱስ ክርስቶስ የጾመው ገዳም ገብቶ በሱባኤ በትርምት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ምንም ምግብ ሳይበላ ሳይቀምስ በሱባኤ ስለጾመው የሱባኤ ጾም ነው። በዚህ ምክንያት ከበሮ በጾመ ኢየሱስ አይመታም ማለት ነው። በዚህ ወቅት አምላካችን መድኃኒታችን በገዳመ ቆሮንቶስ መኖሩን መከራ ሕማሙን ግርፋቱን፣ ገና አለመቀበሉን ለማስታወስና ለመግለጽ በአብይ ጾም እንተዋለን። ገና ከትንሣኤ ማለት ከህማማት በህማማት ውስጥ ነው ያለ ነው፣ ገና ስላልፈጸመው ከጾም በኋላ ስለፈጸመው፣ ይህን ለማስታወስና ለመግለጽ በሰሙነ ህማማት እንደምንተዋቸው ሥርዓቶች ይህንም ደግሞ አቆይተነዋል ማለት ነው። በቤተ ክርስቲያናችን ሥርዓት ይህ ነው። ይሁን እንጂ ይህ ሥርዓት በአንዳንድ ቦታዎች ሲጣስ ተዋላል ያሉት መምህራኑ፣ ይህም አግባብነት እንደሌለው አስረድተዋል። አባቶቻችን ሲወስኑ ሥርዓተ ቤተ ክርስቲያንን ሲሰሩ በጾመ ኢየሱስ ከበሮ እንዳይመታ እንደወሰኑ ሁሉ በጾመ ኢየሱስ የሚውሉ የቅዱሳን በዓላት፣ የጌታ በዓላት፣ ሌሎችም የመላእክት በዓላት ወደ ሌላ ሂደው እንዲከበሩ ነው የተደረገው። አሁን ግን በአንዳንድ ሰዎችም ምክንያት አሁንም ይሄው ከበሮ እየተመታ ነው። ይሄ የቤተ ክርስቲያኒቱ ስርዓት አይደለም። በአብይ ጾም የሚዘምሩ መዝሙራት ለዕለቱ የሚስማማውን ቃል እግዚአብሔር ተከትለው ሊዘመሩ እንደሚገባ ተጠቆመ። ምእመናን የቅድስት ቤተ ክርስቲያንን ሥርዓት ጠብቀው የተዘጋጁ ዘማሪዎችን ሊጠቀሙ እንደሚገባም ተመላክቷል። ተመስገን ፈቃዱ ተጨማሪ አለው። መዝሙራት እግዚአብሔርን ለማመስገንና ለመማፀን፣ እንዲሁም ከመላእክት ጋር ሕብረት የምንፈጥርበት መንገድ ናቸውና ባለንበት ዐቢይ ጾምም ወቅቱን ያገናዘቡ መዝሙራትን ልንጠቀም ይገባል ይላሉ ፈለገ ጥበብ በየነ ድንቁ። መዝሙራት የንስሐ ነው መሆን ያለባቸው። ጉባኤም ስናዘጋጅ አጽዋማትን በሚገልጽ ሁኔታ ጾምን በሚቀድስ፣ ጾምን በሚያዋሳ መሰረት እሱ ተዘጋጅቶ ለምእመናን መቅረብ አለበት። በበዓላት በአውደ ዓመት በበዓላት የሚዘጋጁና በአጽዋማት የሚዘጋጁ መዝሙሮች እነሱ መመረጥ አለባቸው። ፈለገ ጥበባክለውም መዝሙራት ወቅቱን የጠበቀ ግጻዌን ተከትለው ሊዘመሩ እንደሚገባ ያሳስባሉ። ንሳ ላይንን ጸሎት ላይንን ጾም ላይንን ስግደት ላይንን ሀዘን ላይንን እና ለዛ የሚገባውን የልብ መስበሪያ መዝሙር መዘመር አለበት እና ወቅታቸውን የጠበቀ በግጻዊው መልክ እየሄደ ዛሬ ማን ነው? ዛሬ ምንድን ነው መዘመር ያለበት? ወቅትን የጠበቀ መሆን አለበት፣ ግጻዊን የተከተለ መሆን አለበት ነው። መምህር ኃይለ መለኮት አክሎግ በበኩላቸው መዝሙር ጸሎታችንንና ምስጋናችንን ወደ እግዚአብሔር የምናቀርብበት በመሆኑ በማስተዋል ልንዘምርና ልናዳምጥ ያስፈልጋል በማለት መልእክታቸውን አስተላልፈዋል። በመዝሙር 46 ከቁጥር 8 ላይ በማስተዋል ዘምሩ ለአምላካችሁ ዘምሩ እያለ ስለ ጾማችን ስለ ጸሎታችን እግዚአብሔር ለሀገራችን ለወገናችን ይቅርታውን እንዲልክ በተመስጦ ከመላይት ጋር ህብረት የምንፈጥርበት ጸሎታችን የምናሰማበት በተመስጦ ወደ እግዚአብሔር የምንጸልይበት እንደ ቸርነትህ እያልን ወደ እግዚአብሔር የምናቀርበው ምስጋና ነው። መስማት ይገባናል። ብፁዕ ወቅዱስ ፓትርያርክ ማር አግናጢዮስ ኤፍሬም ሁለተኛ ይቅርታ መጠየቃቸውንና መሰል ሳምንታዊ የውጭ መረጃዎችን ባልደረባችን ነውም ገብረ ኪዳን ይዞልን ይቀርባል። ተከታትለን እንመለስ። ብፁዕ ወቅዱስ ፓትርያርክ ማር አግናጢዮስ ኤፍሬም ሁለተኛ ይቅርታ ጠየቁ። ብፁዕ ቅዱስ ፓትራልክ ማር ዮሴፍ ፍሬም ሁለተኛ በባቡቱማ ደማስቆ በሚገኘው የቅዱስ ጊዮርጊስ ካቴድራል ባሳለፍነው ሳምንት እንደ ኤሮፓውያን አቆጣጠር መጋቢት ሁለት ላይ የምሽቱን ጸሎት መርተዋል። በጸሎቱ ማጠናቀቂያ ላይ ቅዱስነታቸው የአብጾ መግቢያን ምክንያት በማድረግ የይቅርታ ልዩ አገልግሎት ካህናትና ምእመናን እርስ በእርሳቸው ይቅርታ የሚጠይቁበትን ስርዓት አከናውነዋል። በእለቱ እንደረኛችሁ በፊታችሁ ተንበርክኬ ወንድሞቼ ስለ ክርስቶስ ፍቅር ይቅር እንድትሉኝ እለምናችኋለሁ ብለዋል ቅዱስነታቸው። በአገልግሎቱም ላይ ማር ጆሴፍ ባሌንን ጨምሮ ልዩ ልዩ ሊቃነ ጳጳሳት መገኘታቸውን ከቅዱስነታቸው የኤክስ ገጽና ከቤተ ክርስቲያኒቱ የማኅበራዊ የትስስር ገጽ ተመልክተናል። የሐዊረ ሕይወት መርሃ ግብር ቀኖቹ ክፎች ናቸውና ዘመኑን ዋጁ በሚል መሪ ቃል መካሄዱን የአቡዳቢ የግንኙነት ጣቢያ ገለጸ። በማኅበረ ቅዱሳን የአቡዳቢ ልዩ የግንኙነት ጣቢያ አምስተኛውን የሐዊረ ሕይወት መርሃ ግብር የካቲት 22 ቀን 2017 ዓ ም በአቡዳቢ ምስካየ ኅዙናን መድኃኔ ዓለም ገዳም መከናወኑ ታውቋል። በተከናወነው መርሃ ግብር የዋናው ማዕከል የሕዝብ ግንኙነት ምክትል ስራ አስኪያጅ ዲያቆን ሲሳይ ብርሃኑ የማህበሩን መልእክት አስተላልፈዋል። ዲያቆን ሲሳይ በሀገራችንና በቤተ ክርስቲያናችን ላይ የውስጥና የውጭ ፈተናዎች በበረቱበት በዚህ ወቅት ኦርቶዶክሳውያን በሕብረት በመሰባሰብ አንድነታቸውን እያጸኑ ለፈተናዎችም መፍትሄ ለመፈለግ እየተማከሩ መቀጠላቸው ግድ ነው ብለዋል። መረጃው በማኅበረ ቅዱሳን ዋናው ማዕከል ነው። በመጨረሻም በእለቱ ታስበው ከሚውሉ ቅዱሳን መካከል የመጥምቀ መለኮት ቅዱስ ዮሐንስ ራሱ የተገኘችበት እለትን ታሪኩን ተከታትለን እንመለስ። ለ15 ዓመታት ወንጌልን የሰበከች የመጥምቀ መለኮት ቅዱስ ዮሐንስ ራሱ የተገኘችበት ዕለት ነው። በዚያም ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ ሁለት ሰዎች ሊሰግዱ የከበረች የአርባ ቀን ጾምን ሊጾሙ ወደ ኢየሩሳሌም ተጓዙ። ምሽትም በሆነ ጊዜ ምረበዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በዕልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው። ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘው። በነቃም ጊዜ ራይ እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስም ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩትም ጊዜ የሸክላ ዕቃ አገኙ። በከፈቷትም ጊዜ እጅግ የሚመስጥ በቆማዛ ወጣ። የቅዱስ ዮሐንስ ራስንም አገኟት። ከእርሷም ተባረኩ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት። ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቷ አኖረ። የቅዱስ ዮሐንስ ራስም ወደ አርዮሳዊ ሰው እስከደረሰችበት ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። ይህም ሰው በካድ አሪዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ታምራቶች እንደምታደርግ ያስብ ነበር። ቅዱስ ዮሐንስም ለአባንያኖስ በሕልም ተገልጦ የከበረች ራሱ ያለችበትን ቦታ ነግሮ አመለከተው። አባንያኖስም ሂዶ እንደ ዛሬው ግንቦት ሰላሳ ከዚያ ወጣት፣ ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙበት ነው። ነጋዲያንም በዚያ ቦታ የሚያርዱ ሆነ። በእግዚአብሔርም ፈቃድ ሁለት አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧት፣ ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከብሯት አምላከ ቅዱስ ዮሐንስ መለኮትን ባጠመቀ በከበረ ዮሐንስ ጸሎት ይማረን፣ ልዩ የሆነች በረከቱም ከኛ ጋር ትኖር ለዘለዓለሙ አሜን። የተወደዳችሁና የተከበራችሁ ወደ ተመልካቾቻችን ለዕለቱ ያለውን የዜና ተዋህዶ ጥንቅሮቻችንን የተከታተላችሁትን ሊመስል ነበረ ከቀሪው መራ ግብሮቻችን ጋር ቆይታ እንድታደረጉ የጋብስኩ በዚህ ይሰናበታለሁ። ሰላም።